በ30 ቀናት ውስጥ በ102 የተለያዩ ወረዳና ከተማ አስተዳደሮች በ17 የዞን አስተዳደሮች ውስጥ ውጊያዎች መካሄዳቸውን አንድ ዓለም አቀፍ ሪፖርት ይዞት የወጣው ዘገባ ያሳያል። በ30 ቀናት ውጊያዎች 4198 የአገዛዙ ኃይል አባላት ጉዳት ሲደርስባቸው፣ በፋኖ ኃይሎች በኩል ደግሞ 116 ጉዳት ተመዝግቧል የሚለውን የውጊያ ሪፖርት በዝርዝር ይዘነዋል። የብልጽግናው አገዛዝ በቅጥረኛ ገዳዮቹ በኩል የታላቁን አርበኛ ልጅ መግደሉ ከፍተኛ ቁጣን ቀስቅሷል። በአማራ ፋኖ ትግል ታሪክ ውስጥ ከጸረ ህዋት ትግል ጀምሮ ስማቸው ከፍ ብሎ የሚጠራው ታላቁ አባት አርበኛ መሳፍን ተስፉ አባ ድፈን ልጃቸው ህይወቱ እንዴት አለፈ? ቅጥረኛ ሰርጎ ገብ ገዳዮች ተልኮውን ከማን ወሰዱት? ለሚለውና ሌሎች የአርበኛውን ህልፈት ለተመለከቱ ጥያቄዎች ዜና መረጃችን የአካባቢውን ምንጮች ዋብ ያደረገ ዘገባ ምላሽ አለው። የፋኖ ኃይሎች ከአፍላውጌዎች ጎን ለጎን የህግ የማስከበር ተግባራት ላይ መሆናቸውን አስታውቀዋል። በሸዋ ቀጠናዎች ብቻ ባለፉት 15 ቀናት 41 የሚደርሱ የወረዳ አመራሮች በፋኖ ኃይሎች ቁጥጥር ስር ውለዋል። በሌሎች ቀጠናዎችም ህግ የማስከበርና አፍላ ውጊያዎች ቀጥለዋል። ቀጥታ ከግንባር የሚቀርብ መረጃችን ነው። አፈናና ግድያን መለያው ያደረገው የብልጽግና አገዛዝ በየቀኑ ገመናው መጋለጡ ቀጥሏል። ፕሮፌሰሩ የግድያ ዛቻና ዘመቻ ተከፍቶባቸዋል። ጉዳዩ በኤምባሲ ደረጃ በመታየት ላይ ስለመሆኑም ተሰምተዋል። በእኒህ ዓለም አቀፍ ተመራማሪ ላይ የተከፈተው ዘመቻ የሞት ጭምር ስለመሆኑ የሚያመላክተው መረጃና የኤምባሲውን ምላሽ ከኛ ጋር ስትቆዩ ተሰሙታላችሁ። በመካከለኛው ምስራቅና በአፍሪካ ቀንድ የግጭት ፖለቲካ ስፖንሰር አድራጊነቷ የምትታወቀው ትንሿ ስፓርታ የተባበሩት አረብ ምሬቶች ሚስጥራዊ እንቅስቃሴ መጋለጡ ቀጥሏል። ልክ እንደ ጦር መሳሪያ ሁሉ ባለስልጣናትንም በሚስጥር እያንቀሳቀሰች ስለመሆኑ የሚያመለክተውን መረጃዎች በአፍሪካ ቀንድ ዜና ትንታኔያችን ዳስነዋል። ሰላም ጤና ስጠለን ወድ የጣና ቲቪ ተከታታይ ቤተሰቦቻችን አብራችሁን ስትቆዩ እነዚህንና ሌሎች ዝርዝር መረጃዎችን ታደምጣላችሁ። የጣቢያችን የእኩለ ቀን ዜና መረጃና ዜና ትንታኔዎቻችን እነሆ ተጀምረዋል። እስከ መጨረሻው አብራችሁ እንድትቆዩ አክብሮታዊ ግብዣችን ነው። የብልጽግናው አገዛዝ በቅጥረኛ ገዳዮቹ በኩል የታላቁን አርበኛ ልጅ መግደሉ ከፍተኛ ቁጣ እንቀሰቀሰ። በአማራ ፋኖ ትግል ታሪክ ውስጥ ከጸረ ህዋት ትግል ጀምሮ ስማቸው ከነ አርበኛ ጎቤ መልኬ ጎን የሚጠቀሰው ታላቁ አባት አርበኛ መሳፍን ተስፉ አባ ድፈን ከነመላ ቤተሰባቸው ለአማራ ሕዝብ ሕልውና በዱር በገደሉ በመጓደቅ ይታወቃሉ። አርበኛ በዚህ የሕልውና ትግል ብቻ ሁለተኛ ልጃቸውን በአገዛዙ ቅጥረኛ ገዳዮች መነጠቃቸው ተሰምተዋል። ይህም ከፍተኛ ቁጣን ቀስቅሰዋል። የአርበኛው ልጅ የሆነው አርበኛ ጌትነት መሳፍንት የብልጽግና አገዛዝ በቅጥረኝነት ባሰማራቸው ዘራፊ ወንበዴዎች ህይወቱ ያለፈው በቆላ ወገራ አጅር የጃኖራ አካባቢ ህዝብን ባስመረሩ ዘራፊዎች ላይ ህግ የማስከበር ዘመቻ ከተወሰደ በኋላ ከዘመቻው የተረፉ ዘራፊዎች ከአገዛዙ በወሰዱት ተልዕኮ ባልተጠበቀ ሁኔታ በአሳቻ ስፍራ በተተኮሰበት ጥይት ህይወቱ ማለፉ ታውቋል። አርበኛ ጌትነት እድሜው ለትግል ከደረሰ ጀምሮ ከአባቱ አርበኛ መሳፍንት ተስፎ ጋር በመሆን አያሌ ጀብዶችን የፈጸመ፣ ሶስተኛ ዓመቱን ባስቆጠረው የአማራ የህልውና ትግል ደግሞ የክፍለ ጦር አመራር በመሆን የአገዛዙን ጦር መውጫ መግቢያ ያሳጣ፣ የአባቱ ልጅ መሆኑን በትግል ያስመሰከረ አርበኛ ነው። ህዝብን ያስመረሩ ዘራፊዎች ላይ ህግ የማስከበር ዘመቻ በየጊዜው የሚወሰድ ቢሆንም ከዚህ ህግ የማስከበር ዘመቻ የተረፉ ወደ ከተማ ተንቀሳቅሰው ከሰሜን ምዕራብ እዝ ዋና አዛዡ ሌተር ጀነራል ብርሃኑ በቀለና የእዙ የመረጃ ኃላፊዎች ጋር ተገናኝተው ተልኮ የወሰዱ ዘራፊዎች ዳግም ወደ አካባቢው በመመለስ በፋኖ ነጻ ቀጠና ሰርጎ በመግባት ባልተገመተ ሁኔታ በድብቅ በተኮሱበት ጥይት እንደተሰዋ ነው የአካባቢው ምንጮች የጠቆሙት። በቅጽበታዊ ምላሽ ሁለት ቅጥረኞችን በወደቀበት ስፍራ መጥቶ የጣለው አርበኛ ጌትነት የቅጥረኛዎቹ ማንነት የታወቀውም በዚህ መንገድ ነው ሲሉ ምንጮች አስረድተዋል። አክለውም በአካባቢው ምንም አይነት የእርስ በርስ ግጭት እንደሌለ የአካባቢው የመረጃ ምንጮች አረጋግጠዋል። አርበኛ ጌትነት ባልተገመተ ሁኔታ በድንገት ከተመታበት ቦታ ከዚህ ቀደም አንድ ሬጅመንት የሚገመት የብልጽግና ጥምር ጦር የተደመሰሰበት ቦታ መሆኑን ያስታወሱት የትግል አጋሮቹ አገዛዙ በተደጋጋሚ ሞክሮ ያልተሳካለት በቅጥረኞችና ዘራፊዎች በኩል አስርጎ በማስገባት ተሳክቶለታል። ይህ ለሁሉም የፋኖ ኃይሎች ትምህርት ሊሆን ይገባል ብለዋል። ሰርጎ ገቦች፣ ቅጥረኛ ባንዳዎች፣ ዘራፊና ቀማኛዎችን በህዝብ ጥቆማ ቀድሞ በመለየት ህግ የማስከበር ስራን በፍጥነት ማከናወን ከህግ የማስከበር ዘመ ቻ የሚያመልጡ ካሉ ወደ አገዛዙ በመኮብለል ተልእኮ ተቀብለው የሚመለሱ በመሆኑ ዳግም ነጻ ቀጠናዎችን እንዳይረግጡ የክትትል ፍተሻ ስራ የሚሰራባቸው ኬላዎችን ማጠናከር እንደሚገባም ተጠቁመዋል። የሰማዕቱ አርበኛ ጌትነት አባት የሆኑ ታላቁ አርበኛ መሳፍንት ተስፉ አባ ድፈን ከትናንት እስከ ዛሬ ልጆቻቸውን፣ የቅርብ ዘመዶቻቸውን ለአማራ ህዝብ ህልውና መረጋገጥ ሲሉ መራር ዋጋ እየከፈሉ ዛሬም በትግል ሜዳው ላይ ያሉ የእድሜ ዘመን የጽናት ታጋይ ስለመሆናቸው የብዙዎች ምስክርነት ነው። ጣቢያችን ጣና ቲቪ በአርበኛ ጌትነት መሳፍንት ህልፈት የተሰማውን ሐዘን ይገልጻል። በቀናት ውስጥ በመቶ ሁለት የተለያዩ ወረዳና ከተማ አስተዳደሮች በ17 1 የዞን አስተዳደሮች ውስጥ ውጊያ መካሄዳቸውን አንድ ዓለም አቀፍ ሪፖርት ጠቆመ። መቀመጫውን በሰሜን አሜሪካ ያደረገው የአማራ ማህበር በአሜሪካ ከሴፕቴምበር 1 እስከ 30 ቀን 225 ያለፈው ወር አጠቃላይ የጦርነት ሪፖርት ይፋ ባደረገበት ዓለም አቀፍ ሪፖርቱ ላይ እንደተመለከተው ከናሴ 26 ቀን 2017 ዓ ም እስከ መስከረም 20 ቀን 2018 ድረስ በ30 ቀናት ውስጥ በመቶ ሁለት የተለያዩ ወረዳዎች ከተማ አስተዳደሮች በ17 የዞን አስተዳደሮች ውስጥ የተለያዩ ውጊያዎችና የሰብአዊ መብት ጥሰቶች ተመዝግበዋል። በአማራ ኦሮሚያና አዲስ አበባ ከተማ ላይ ያተኮረው ቀዳሚው የሪፖርቱ ክፍል በፈረንጆቹ ሴፕቴምበር ወር በተለያዩ ወሳኝ አካባቢዎች ከፍተኛ ወታደራዊ ጉዳት የደረሰባቸውና የቁጥጥር ሚዛን ለውጥ የተደረጉባቸው ውጊያዎች ተካሂደዋል ብለዋል። በዚህ ወር የአማራ ፋኖ ራስን የመከላከያ ኃይል ዋና ዋና የክፍለ ሀገር ኮማንዶዎች አንድነት የፈጠሩ ሲሆን ይላል ሪፖርቱ። አክሎም በአማራና በኦሮሚያ ብቻ በ92 ወረዳና ከተማ አስተዳደሮች በ14 የዞን አስተዳደሮች ውስጥ በ30 ቀናት ውስጥ 197 ውጊያዎች መካሄዳቸውን በዚህም 4198 የአገዛዙ ኃይል አባላት ጉዳት እንደደረሰባቸው በፋኖ ኃይሎች በኩል ደግሞ 116 የፋኖ አባላት ጉዳት ያስተናገዱ መሆኑን ን ገልጸዋል። ዘገባው በተሰራበት ጊዜ ውስጥ በ37 ወረዳና ከተማ አስተዳደሮች በ15 የዞን አስተዳደሮች በሶስት ክልሎች ማለትም በአማራ፣ ኦሮሚያና አዲስ አበባ ከተማ 55 የሰባዊ መብት ረገጣዎች ተመዝግበዋል። በዚህም ሰባ ሰላማዊ ሰዎች ተገለዋል። ዘጠና ሁለት ሰላማዊ ሰዎች ቆስለዋል። ሶስት በፆታ ላይ የተመሰረቱ ጥቃቶች፣ ሰላሳ እገታዎችና አርባ ስርዓቶች ተመዝግበዋል። በርካቶቹ የሰብዓዊ መብት ረገጣዎች በኦሮሞ ብልጽግና አገዛዝ ኃይሎች የተፈጸሙ ሲሆን የተወሰኑት ወንጀሎች በትግራይ ህዝብ ነጻ አውጪ ግንባር ህወሓት፣ የኦሮሚያ ክልል ልዩ ኃይልና ማንነታቸው ያልታወቁ ታጣቂዎች የፈጸሟቸው መሆኑን በሪፖርቱ ላይ አመላክተዋል። የአማራ ማህበር በአሜሪካ የሰላሳ ቀናት ሪፖርት እንደሚያሳየው አገዛዙ መጠነ ሰፊ ጉዳት ባስተናገደበት ጦርነት በንጹሐን ላይ ያደረሰው የሰብአዊ መብት ረገጣና ጉዳት ከፍተኛ መሆኑን ነው። ማህበሩ ከግጭት ከጥቃትና ከፖለቲካ ጭቆና ጋር የተያያዙ የሰብአዊ መብት ረገጣዎችን በመከታተል ተከታታይ ሪፖርቶችን በማውጣት የሚታወቅ መቀመጫውን በአሜሪካ ያደረገ መንግስታዊ ያልሆነ ድርጅት ነው። አርማስ ተመልካቾቻችን፣ በመቀጠል በተለያዩ አካባቢዎች ያሉ አፍላ የውጊያ መረጃዎችን የግንባር ዘጋቢያችን ቀጥታ ከትግል ሜዳ እንደሚከተለው ያቀርብልናል። ሰላም ጤና ይስጥልን፣ እንደምን ዋላችሁ? ወደ ሰዓቱ የግንባር ዘገባችን እናመራለን። በሁሉም ቀጠናዎች የሚንቀሳቀሱ የፋኖ ኃይሎች ከአውደ ውጊያ ጎን በጎን የውስጥ ተላላኪዎችን የማጥራት ስራ እየሰሩ መሆናቸው ታወቀ። ከሰሞኑ ከተደረጉ ታላላቅ የሽምቅና መደበኛ ውጊያዎች በተጨማሪም ሕዝብን በውሸትና በማጭበርበር እንዲሁም ቀጥታ የተላላኪነት ሚና በመወጣት ለስቃይ ለእንግልትና ለሞት እየዳረጉ ያሉ የብልጽግና በየደረጃ ያሉ አመራሮች፣ ሚኒሻዎች፣ የደህንነት አካሎችና እንደዚሁም ፋኖ ነን ባዮች ላይ የተጠና ልዩ ኦፕሬሽን በመሰራት ከቤታቸው ድረስ በመግባት አስሮ የማውጣት ስቦ የማስተማር እንደዚሁም አስቸጋሪ ሁኔታዎች ካጋጠሙ እስከ ማስወገድ የሚደርሱ እርምጃዎች እየተወሰዱ ነው። በሸዋ የሸዋ ጠቅላይ ግዛት ህዝ እና ደቡብ አማራ አሳምነው ህዝብ ከሚያደርጓቸው የሽምቅ ውጊያዎች ጎን ለጎን በሚደረጉ ልዩ ኦፕሬሽኖች በርካታ ያገዛዙ ተላላኪዎች በቁጥጥር ስር ገብተዋል። ከአፋር ሸዋ ጠቅላይ ግዛት ህዝ ልዩ ዘመቻ መምሪያ ባገኘነው መረጃ ባለፉት 15 ቀናት ውስጥ ብቻ ከፍተኛ የወረዳ አመራሮችን ጨምሮ ከ41 በላይ የውስጥ ተላላኪዎችን በቁጥጥር ስር ማዋል ሲችሉ በስድስቱ ደግሞ ከአቅም በላይ በሆነ መንገድ መወገዳቸው ታውቋል። ልዩ ዘመቻ መምሪያው አክሎም አሁንም በተጠናከረ መንገድ ዘመቻ የሚቀጥል መሆኑን አሳውቆ የአማራ ሆነው በአማራ ህዝብ ላይ ተላላኪ ሆኖ ህዝብን ማንገላታት መቆም እንዳለበትና አሁንም ጊዜው ሳይረፍድ ከዚህ ድርጊታቸው እንዲቆጠቡ አሳስበዋል። በተመሳሳይ በወሎ ቤት አማራ ከሚደረጉ አውደ ውጊያዎች በተጨማሪም ትላልቅ ከተሞች ጭምር ድረስ ዘልቆ በመግባት በህዝብ ላይ ከፍተኛ እንግልት የፈጠሩ የአገዛዙ ተላላኪዎች ላይ እርምጃ መውሰዳቸውን ከመምሪያው ያገኘነው መረጃ አመላክታል። በምዕራብ ወሎ ቀጠና ብቻ የአፋባሃ ባሃ ራሳ ሊኮር ከሰሞኑ ልዩ ዘመቻ ከ11 በላይ የአገዛዙ ተላላኪዎችን በቁጥጥር ስር መዋል ሲቻል፣ በርካቶች ደግሞ ከአገዛዙ ጦር ጋር ተጣምረው ውጊያ በመግባታቸው መወገዳቸውም ታውቋል። በተለይም በቀበሌ ደረጃ የብልጽግና ሊቀመንበር ሆኖ የሚያገለግል አካል አገዛዙ እንዳያገኝ በማድረጋችን በሁሉም ወረዳዎች በሁሉም ቀበሌዎች ላይ የስርዓቱ መዋቅር እንዳይቋቋ ተቋም አድርገ ነዋልን ብለዋል። ወረዳ ከተሞችና ትላልቅ ከተሞች ላይ ብቻ የተገደበው የአገዛዙ መዋቅርንም የማፍረስ ስራ እና እርምጃ የመውሰድ ስራ ተጠናክሮ ይቀጥላል ሲሉ አክለዋል። ድርጊቱ በሁሉም የወሎ ቀጠናዎች በአመርቂ ሁኔታ በተጠናከረ መልኩ እየተከናወነ መሆኑም ታውቋል። ይኸው የውስጥ ተላላኪዎችን የማጽዳትና የማስተማር ስራ በጎንደር ከተጀመረ ሰነባብቷል። በጎንደር ግዛት ቀበሌዎች ላይ የሚቀመጥ የአገዛዙ ተላላኪም ከጠፋም ሰንብቷል። በጎጃም ከሰሞኑ ዘመቻ ጋር ጠንካራ ስራዎች እየተሰሩ መሆኑም ታውቋል። ይህ በእንድህ እንዳለ በወሎ ቤት አማራ ዛሬ ከጧቱ ጀምሮ በአምባሰር ዙሪያ እና እንደዚሁም በደሴ ዙሪያ፣ ጋሸና ዙሪያ ቀጠናዎች ከአፋ ባህ ምስራቅ አማራ ቀጠና በተለያዩ ቦታዎች በአገዛዙ ጋር መደበኛና እነዚሁም የደፈጣ ውጊያዎች እያደረገ ሲሆን የአገዛዙ ሰራዊት ላይም ከፍተኛ ምት እያረፈበት ወደ መጣበት እየተመለሰ መሆኑንም ከቦታው ያደረሰን መረጃ ያመላክታል። ተጠናከረው የግንባር መረጃ ተስፋዬ ልሳኑ ነኝ፣ ከትግሉ ሜዳ የጥቅምት ሰላሳ የማይካድራ አድራ ጭፍጨፋ አምስተኛ ዓመት መታሰቢያ ፕሮግራም በወልቃይት ጠገዴ ማይካድራ ከተማ ታስቦ ውሏል። በመታሰቢያ መርሃ ግብሩ የሰማዕታት አድራ አይታጠፊም የሚል የትግል ቃል ኪዳን ተገብቷል። የአማራ ህዝብ የትግል አስኳል በሆነው ወልቃይት ጠገዴ የማንነት ትግል ላይ ለዘመናት በርካታ መስዋዕትነት ተከፍሏል። ወልቃይት ወይ ብረሳሽ ቀኘት እርሳኝ በሚል የአማራ ወጣቶች አያሌ የመስዋዕትነት መክፈላቸው እንደተጠበቀ ሆኖ የዛሬ አምስት ዓመት በዝች ቀን ጥቅምት 30 2013 በማይካድራ የአማራ ተወላጆች ላይ የዘር ጭፍጨፋ የተፈጸመበት እለት ነው። በዕለቱ በወልቃይት ጠገዴ ማይካድራ ከተማ ሰማዕታት ታስበው የዋሉ ሲሆን የዛሬ አምስት ዓመት በዚህ ቀን የጅምላ ጭፍጨፋው ከመጀመሩ ቀደም ብሎ የዘር ማጥፋት ወንጀል ፈጻሚዎቹ አማራ የሆኑትን ለመለየት መታወቂያ ካርድ እየተመለከቱ ማጣራት እንዳደረጉ ከጉዳቱ የተረፉ የዓይን እማኞች አስታውሳሉ። የአማራ ዞን ያለበት ግንብ ሰፈር ማለት ነው። ከዛ ላይ ነው መጀመሪያ ጥቃት ነው የፈጸሙ። ሰፈር ስደርስ ማጥቃት አድርገው በመሳሪያ ሽፋን አንዳንድ ወደ ውጊያ ያለ ርዝራዥ ልዩ ኃይላቸውና ምንሻቸው ወይም ፖሊሳቸው ሽፋን እየሰጠ ህዝቡን መደብደብ፣ ሰላማዊውን ሰው ከቤት እየጎተቱ እያወጡ በገጀራ በጩቤ በፈራር የሚባል አለ ፋስ የሚባል በዛ ህዝቡን ያው የጨፈጨፉ። ታዲያስ እያለፍኳቸው ነው የሚመቷቸውን ሰዎች እያለፍኩኝ ወደ ቤቴ ለራሴ ላመልሰድ አካባቢ ዙሪያውን ቁም ሆነ ነበር መጀመሪያ እዚህ ላይ መጥቼ እንዳይዝውር ላይ መጥቼ ያንቺ ስፌት የሆነች ማለት ነው። የአይንማኞች እንደሚሉት ጭፍጨፋው ሲጀመር በልዩ ሁኔታ የአማራ ብሔር ተወላጆች በብዛት በሚኖሩበት ልዩ ስሙ ግንብ ሰፈር በሚባለው መንደር እስከ ወልቃይት ቦሌ ሰፈር ድረስ የሚገኙ ወገኖቻችን ግፍና ጭካኔ በተሞላበት መንገድ ተገለዋል ሲሉ ጭፍጨፋውን ያስታውሳሉ። ከማይካድራው ጭፍጨፋ በኋላ በአሁኑ አርበኛ በቀደመ የትግል ሚናው ደግሞ ተመራማሪ በሆነው ረዳት ፕሮፌሰር ጌታ አስራደ በመራው የጎንደር ዩኒቨርሲቲ ከፍተኛ የጥናት ባለሙያዎች ለወራት ባደረጉት ጥናት መሰረት በዚህ የጅምላ ጭፍጨፋ 1644 አማራዎች የጉዳት ሰለባ እንደሆኑ የጥናት ግኝቱ ያሳያል። የወቅቱ ተመራማሪ ጌታ አስራደ የግድያውን አፈጻጸም እንደሚከተለው ያስረዳል። ገጀራ ይጠቀማሉ፣ መጥረቢያ ይጠቀማሉ፣ ቢላዋ ይጠቀማሉ በብዛት እነዚህ ነው። ስለታማ ታማ ነገሮች የሚጠቀሙት ቤታቸው ውስጥ በሙሉ ቤት ዘግተው እንዲቀመጡ ከተደረገ በኋላ ቤታቸው ውስጥ የተገደሉ እንደዚህ ናቸው። ግን በየትኛውም እድል ማምለጥ ያለ የሚችሉ ሰዎች ለምሳሌ፣ አብዛኛው እዛ አካባቢ ያለ የቀን ሰራተኛ ስለሆነ አምስት ስድስት ወጣቶች አንድ ቤት ይተኛሉ ሰው በጉልበት በምን አምልጠው የሚሄዱ ካለ ከውጭ የመጨረሻ እድል ካላቸው በጥይት ይመጣሉ። የመጨረሻው ሰርክል በጥይት ነው የሚመጡት፣ ያን አምልጠው ኤግዚት የሚሄዱ ከሆነ ከዛ ውጭ። ከተማው ውስጥ ከሆኑ ግን በጥይት አይመጡ፣ ምክንያቱም የጥይት ድምጽ ካለ ሌላው ሰው እየተገደለ መሆኑን እንዲህ ስለሚሰማ ሁሉም ማቾች ከአራቱም የአማራ ግዛት ጎጃም፣ ወሎ፣ ሸዋና የግዛቱ አካል ከሆነው ጎንደር የተውጣጡ ለኑሮእና ለስራ ማይካድራ ላይ የተገኙ እንደነበሩ የሚያመላክተው የጥናት ግኝቱ የማይካድራ የጅምላ ጭፍጨፋ የጉዳት መጠኑን ሲተነትን በጭፍጨፋው የተገደሉ 1563 ሲሆኑ የአካል ጉዳት የደረሰባቸው ደግሞ 81 ናቸው። በዚህ ጭፍጨፋ የተነሳ በርካታ ህጻናት ያለ ወላጅ እንደቀሩ ይታወቃል። ሽምዘ ክፈች ከፈትኩት በላይ በመስኮት ሲገቡ ፈርቼ ማለት ነው ስከፍተው፣ ከዛ ሁላቸው ግግ ብለው ገቡብኝ። ከዛ ሰው አለ ወይ ወንድ አለ አሉኝ። ወንድ የለም አልኳቸው ብቻዬን ነኝ አለ ወንድ የለም ስላቸው፣ ወንድ የለም ወንድ ካለ ግን አርድሽ አለ አለኝ። አረ ወንድ የለም እኔ ብቻ ነኝ ልጆቼ ናቸው ያሉ፣ ደግሞ ማራስ ነኝ እባካችሁ ተወኝ አልኳቸው። ከዛም በኋላ ትንሽ ልጅ 11 ዓመት ልጅ አለኝ ልጅ ሊመቱብኝ ሲሉ በዛ ሰዓት እንደዛ ስላቸው ባለቤት ወረደ ከላይ ስለነበረ ልጅ ሞተ ቢል ብሎ ወረደ። ልጅንማ አልመቱትም። እኔ ይወድቀበት ነበር። ከዛ ለኔ ነው እዚህ ላይ መቶኝ። ከዛ ልጅ እናኔ ወጣና ባለቤት የሞተ መርተው እዚህ ጋር ይሄን ይመቱኛል ግንባሬ፣ በፈራድ በመጥረቢያ ማለት ነው። እዛ ሌሎቹ በፌሮ ብለው መቶ ወደ ወደኩኝ። እዛው አስፋልቱ አደባባይ ነን ጣሉኝ። ቆየውኝ ሁለት ሰዓት ነው ነፍስ ሳውቅ እዛ ስና ቃ ግን እዛ ስባልቱ ላይ ባንዲራ የሰቀልንባት ቦታ ላይ ያለች ተሰብስበው የመጨረሻ ልክ እንደ ወታደራዊ ስብሰባ አደረጉ። ሰው ብዙ ነው። በቀስ ብዬ ነው እንዳልንቀሳቀስ ፊት ገጀር ያዛለ ካራ ያዛለ። አሁን ምነግራቸዋል ወላይታ ምናምን እንዳትገሉ፣ ቅማንት እንዳትገሉ፣ አንዳንድ ወረሞ እንዳትገሉ አማራ የሚባል ግን ሁሉም በሉታል። በዚህ መንገድ እልቂት የተፈጸመበት የማይካድራ ጭፍጨፋ ዛሬም እልባት አላገኘም። ይህንን ጭፍጨፋ በተመለከተ ለአምስት ዓመት ሙሉ አንድም ተጠያቂነት እንዳልሰፈነ የሚያነሱት አስተያየት ሰጪዎች ይህንን መጠነ ሰፊ የዘር ማጥፋት ወንጀል የፈጸመው ወንጀሉን በሀሳብ፣ በገንዘብ፣ በመሳሪያ አቅርቦት የደገፈው ሁሉ ከድርጊት ፈጻሚዎች እኩል ተጠያቂ ሊሆኑ ይገባል ሲሉ ለጣቢያችን አስተያየታቸውን ሰጥተዋል። የማይካድራ ጭፍጨፋ ጸረ አማራ ትርክት የወለደው የዘር ማጥፋት ወንጀል አካል እንደሆነ የሚገልጹት የፖለቲካ ተንታኞች ከሞት የከፋ በደል የተፈጸመበትን የማይካድራውን የዘር ጭፍጨፋ መቼውንም ቢሆን ሊረሳ እንደማይገባ ይገልጻሉ። በአማራዊ ማንነታቸው የተጨፈጨፉበት ቦታ ላይ መታሰቢያ ሐውልት ለማቆም የመሰረት ድንጋይ የተጣለ ሲሆን የማይካድራ ሰማዕታት ፋውንዴሽን ተቋቁሞ ተጎጂዎችን ለመርዳት ጥረቶች የተደረጉ ቢሆንም ጭፍጨፋው ጥሎት ካለፈው ጠባሳ አኳያ በቂ እንዳልሆነ የሚያነሱት አስተያየት ሰጪዎች ዘላቂው የፈውስ መንገድ በዚህን ያክል መጠን ዋጋ የተከፈለበትን የወልቃይት ጠገዴ የማንነት ትግል ለዘላቂ ድል ማብቃት እንደሆነ ያስረዳሉ። አመራሮቻችን ታስረዋል፣ የሶማሌ ህዝብ ለመብቱ ይቆም። ይህንን ጥሪ ያቀረበው በአብዱረህማን ማሀዲ የሚመራው የኦብነግ ክንፍ ነው። ኦብነግ አመራሮቹ ላለፉት ሁለት ወራት ለፍርድ ሳይቀርቡ ጅጅጋ ውስጥ እንደታሰሩበት አስታውቋል። አመራሮቹ የታሰሩበት ኦብነግ የሙስጠፌ መሐመድ አስተዳደር ህጋዊ የፖለቲካ ተዋንያኖችን ማፈን፣ ጥንካሬ ለማሳየት እና በሶማሌ ህዝብ ውስጥ ፍርሃት ለማስረጽ ያስችለኛል ብሎ ስለሚያምን ነው ሲል ከሷል። ከብልጽግና አገዛዝም ሆነ ከሶማሌ ክልላዊ መንግስት ጋር ለመነጋገር ጥረቶች ማድረጉን የጠቀ ተጠቀሰው ኦብነግ ሆኖም ገዢው ብልጽግና ፓርቲ በሰላማዊ ንግግር እንደማያምን በተደጋጋሚ አስመስክረዋል በማለት ተችተዋል በጉልበት የሚገዙ አካላት በፍቃዳቸው ፍትህ አያሰፍኑም በማለትም የሶማሌ ህዝብ ይህንን እውነታ ተቀብሎ ለመብቱ መቆም አለበት ሲል የትግል ጥሪ አቅርበዋል በአብዲራህማን ማሀዲ የሚመራው የኦጋዴን ብሔራዊ ነጻነት ግንባር ክንፍ መቀመጫውን በጎረቤት ሀገር ሶማሊያ በማድረግ የትጥቅ ትግል መጀመሩን በተመለከተ ከዚህ ቀደም መዘገባችን ይታወሳል የኦብነክ ክንፍ አዲሱን የትጥቅ ትግል የጀመረው ድርጅቱ ለሁለት መከፈሉን ተከትሎ ነው። ለ33 ዓመታት ያክል በትጥቅ ትግል ሲንቀሳቀስ የነበረው ኦብነግ ወደ ሰላማዊ ትግል ለመግባት የወሰነው ከአብይ አህመድ አገዛዝ ጋር በነሐሴ 2010 ዓ ም ከተስማማ በኋላ ቢሆንም በአብዲር ረማን ማዕዲ የሚመራው የኦብነክ ክንፍ ግንኙነቱን አቁሞ የትግል ስልቱን ለመቀየር አልዘገየም። ታጣቂ ቡድኑ ሰላማዊ የፖለቲካ ትግልን አቁሞ አባላቱንና ደጋፊዎቹን ለአዲስ ትግል እያደራጀ መሆኑን ያስታወቀው በየካቲት 23 2017 ዓ ም በወጣው መግለጫ ነበር። የኦብነክ ሌላኛው ክንፍ በበኩሉ በሚያዝያ 1 2017 ባካሄደው ጉባኤ አብዲር ረማን ማዲን ከሊቀመንበርነት ማንሳቱ ይታወሳል። ውሳኔውን ተከትሎ የትጥቅ ትግል የጀመረው የኦብነግ ክንፍ በበኩሉ በግንቦት 7 2017 በወጣው መግለጫ የኢትዮጵያ ብሔራዊ ምርጫ ቦርድና የሶማሌ ክልላዊ መንግስት በተቀናጀ መልኩ የፓርቲውን አመራር ለመበታተን እየሰሩ ነው በማለት ምላሽ ሰጥቶ ነበር። ቡድኑ የሶማሌ ክልላዊ መንግስት አልቃ ግብነት ከፌዴራል መንግስቱ ጋር በ2010 ዓ ም የተፈረመውን የሰላም ስምምነት አደጋ ላይ በመጣል ፓርቲውን ወደ ትጥቅ ትግል እንዲገባ እያደረገው ነው ማለቱም አይዘነጋም። ኦብነግ የሰላም ስምምነት በተፈራረመበት ወቅት ሺህ ገደማ ታጣቂዎች ነበሩት። ምን ያክሉ የቀድሞ ታጣቂዎች በአብዲር ረማን ማዕዲ የሚመራውን የኦብነግ የትጥቅ ትግል እንደተቀላቀሉ አልታወቀም። ኦብነግ የትጥቅ ትግል እንቅስቃሴ ጀምረው በሶማሊያ መካከለኛው ሸበሌ ቀጠና ነው። በአብይ አህመድ ዲፕሎማሲ ውድቀት ሳቢያ ከዓመታት በኋላ ለሶማሊያ ወታደሪ ድጋፍ ያደረገችውና በኋላም ጦሯን በኢትዮጵያ ድንበር ለማስፈር ዝግጅት ስታደርግ የቆየችው ግብፅ የሎጂስቲክ ድጋፍ እንደምታደርግለት ይገመታል። ሞቃዲሾ በበኩሏ ከአብይ አህመድ ጋር ውዝግብ ውስጥ በገባችበት ጊዜ ለኦብነግ የትጥቅ ትግል እንቅስቃሴ በግዛቷ ነፃ መሬት ማመቻቸቷ ይታወሳል። ፕሮፌሰሩ የግድያ ዛቻና ዘመቻ ተከፍቶባቸዋል ተባለ። ጉዳዩ በኤምባሲ ደረጃ በመታየት ላይ ስለመሆኑም ተሰምተዋል። የኖርዌይ ተወላጁ ፕሮፌሰር ኬት ጄል ትሮኖቮል በብልጽግና ድጋፍ አለው የተባለ ዘመቻ እንደተከፈተባቸው ተሰምተዋል። ዘመቻው የሞት ጭምር ስለመሆኑም በጉዳዩ ላይ የወጣው መረጃ አመላክቷል። የጦር ወንጀሉና የሰብአዊ መብት ጥሰቱ በሚመለከታቸው አካላት በተጠና መልኩ ሪፖርት እንዳይደረግ በዋናነት የጉዳዩ ባለሙያዎችንና ጋዜጠኞችን በማሰር ብሎም በማስፈራራት በጀመሩት ስራ እንዳይቀጥሉ የሚያፍነው የብልጽግና አገዛዝ የውጭ ተመራማሪዎችንም አልምር ብለዋል። የኖርዌይ ተወላጁ ፕሮፌሰር ትሮኖቮል የኤርትራው ፕሬዚዳንት ኢሳያስ አፈወርቂን በመተቸትና በአጠቃላይ በኢትዮ ኤርትራ ጉዳይ ጥናት በማድረግ ይታወቃሉ። ፕሮፌሰሩ በአሁኑ ሰዓት በብልጽግና ገዢዎች ስጋት ውስጥ መግባታቸውን የሚያስነብብ ዘገባ ውጥተዋል። ዘገባው በስደት ላይ ባሉ የብልጽግና ሰዎች ጭምር የሞት ዛቻ እንደደረሰባቸው ያሳያል። በኦስሎ በሚገኘው የቢጆርክነስ ዩኒቨርሲቲ ኮሌጅ የሰላምና የግጭት ጥናት ፕሮፌሰር የሆኑት ትሮኖቮል በሰብአዊ መብቶች ዙሪያ ከ1990ዎቹ መጀመሪያ ጀምሮ በኢትዮ ኤርትራ ላይ ጥናት አድርገዋል። ፕሮፌሰሩ በብልጽግናው አገዛዝ ላይ በሚሰነዝሩት ትችት ለዛቻ እንዳደረሳቸው በመረጃው ተመላክተዋል። በመንግስት የደህንነት ሰራተኞች ክትትል የተደረገባቸው ፕሮፌሰሩ በህዋት ውግንናቸው ይታወቃሉ። ህዋትን ወግነው የተሳሳተ መረጃ ለማሰራጨት ሞክረዋል በሚል ለግድያ የሚያበቃ ዛቻ መሰንዘሩና ዘመቻ መከፈቱ ግን የብዙዎች መነጋገሪያ ሆነዋል። የሞት ዛቻዎችን ጨምሮ የዛቻ ማዕበል ተነስቶባቸዋል የተባለው የኖርዌይ ፕሮፌሰር በኔ ላይ የተቀናጀ ዘመቻ ተጀምሯል፣ በአክቲቪስቶቹ የተሳሳቱ መረጃዎችና መሰረተ ቢስ ክሶች ተሰራጭተዋል ሲሉ ምላሽ ሰጥተዋል። ትሮኖቮል ጉዳዩ ለብልጽግና ባለስልጣናት እንዲቀርብ ጠይቀዋል። የኢንስ ኃላፊ የሰነዘሩት ክስም እንዲነሳ ጠይቀዋል። የኖርዌይ የውጭ ጉዳይ ሚኒስቴር የችግሩን ክብደት ተመልክቶ በአዲስ አበባ የሚገኘው የኖርዌይ ኤምባሲ ጉዳዩን ከብልጽግና ባለስልጣናት ጋር እንደሚነጋገርበት ተሰምተዋል። የተባበሩት አረብ ኤምሬትስ ሚስጥራዊ እንቅስቃሴ። የውክልና ጦርነቱ ዳግም አገርሽቶ የሱዳን ጣፈንታ አሳዛኝ ደረጃ ላይ ደርሰዋል። በውክልና ጦርነቱ ዋና ተዋናይ የሆነችው የተባበሩት አረብ ኤምሬትስ በቀጠናው የምታደርገው ሚስጥራዊ እንቅስቃሴ በመጋለጥ ላይ ነው። ልክ እንደ ጦር መሳሪያ ሁሉ ባለስልጣናትንም በሚስጥር እያንቀሳቀሰች ስለመሆኑ መረጃዎች መውጣት ጀምረዋል። በጉዳዩ ላይ ጋርዌ የተሰኘ ሚዲያ አንድ ሚስጥራዊ የተባለ ጉዞን የተመለከተ ዘገባ አውጥተዋል። ዘገባው የፑንትላንድ ፕሬዚዳንት ሰይድ አብዱላሂ ዴኒ ሚስጥራዊ ጉዞ ወደ ኢምሬትስ ማድረጋቸውን አጋልጧል። ፕሬዚዳንቱ ከሰሞኑ ከፑንትላንድ ወደ ኢምሬትስ ማምራታቸውን የተነተነው ዘገባው የጉዟቸውን ሁኔታ የገለጸበት አውድም እስከ አራት ኪሎ ድረስ ያለውን ጥምረት ያሳያል። ፕሬዚዳንቱ በሌላኛው የኢምሬትስ የጥብቅ ድጋፍ በሚደረግለት የአብይ አህመድ አገዛዝ መቀመጫ በሆነችው አዲስ አበባ በኩል አድርገው ወደ አቡዳቢ መግባታቸው በዘገባው ላይ ተመላክተዋል። ፕሬዚዳንቱ በዚህ ሚስጥራዊ ጉዟቸው ያላጃቢ ከቤተሰብ አባላት ጋር ብቻ መንቀሳቀሳቸውም ታውቋል። ይህም ኢምሬትስ የጋበዘቻቸው ፕሬዚዳንት ጉዞ ትኩረት እንዳይስብ መሞክሯን ያሳየ ነው ተብሏል። በተመሳሳይ ሚስጥራዊ ጉዞ የደቡብ ሱዳንና የቻድ ባለስልጣናትም ወደ ኢምሬትስ አምርተው ነበር። የቻድ የደቡብ ሱዳንና የፑንትላንድ ሰዎች በተለያየ ጊዜ በአቡዳቢ መጠራታቸውና በቀጠናው ወደ ሱዳን የሚጓጓዘው የተባበሩት አረብ ኢምሬትስ ጦር መሳሪያ መጋለጥ ትኩረት ስበዋል። አረብ ኤምሬትስ በሱዳን ጦርነት ውስጥ ከፍተኛ ሚና እንዳላትም በስፋት በመጋለጥ ላይ ነው። በሳምንቱ በሶማሊያ ከፊል ራስ ገዝ ግዛት በሆነችው ፑንትላንድ በኩል ወደ ሱዳን መሳሪያ ስታራግፍ መክረሟን የሚያሳይ መረጃ መውጣቱን ተከትሎ ውግዘቱ ከብዙ አቅጣጫ ሲሰማ ሰንብቷል። በጉዳዩ ላይ የሞቃዲሾ መንግስት በሰጠው ምላሽ ሚስጥራዊ የጦር መሳሪያ ጭነቶች ከቦሳሶ ወደ ሱዳን በአየር እንደሚላኩ አረጋግጠዋል። የሶማሊያ ፓርላማ የሀገሪቱን ጠቅላይ ሚኒስትር አስጠርቶ በጉዳዩ ማብራሪያ ጠይቆ የተብራራ መረጃ ሰጥተዋል። በሁኔታው የተደናገጠችው ኤምሬትስ በሱዳን ጦርነት ትጥቅ የምታሻግርባቸውን ሀገራትና ግዛቶች ባለስልጣናትን የጠራችውም በዚህ ምክንያት ሳይሆን እንዳልቀረ ተገምተዋል። ከዚህ በተጨማሪ በኤምሬትስ ድጋፍ የሚደረግለት ጀኔራል መሐመድ ሀምዳን ዳጋሎ በቅርቡ በስም ሳይ ጠቅሱ ለጀኔራል አብዱል ፈታል ቡርሃን ጦር የአየር ቤዝን የሚሰጡ የጎረቤት ሀገራትን አጠቃለሁ ማለታቸውን ተከትሎ ስጋት የገባት ግብጽ በወታደራዊ ተጠንቀቅ ላይ መሆኗ ተሰምተዋል። ለግብጽ አየር ኃይልም በሀገሪቱ ጦር አመራር በኩል ከባድ የድሮን ማስጠንቀቂያ ከተሰጠ በኋላ ስጋቱ ጨምረዋል። የጀኔራል መሐመድ ሀምዳን ዳጋሎ ጦር በሊቢያ አቅጣጫ በግብጽ ቅርብ ርቀት ላይ ይገኛል። ግብጽና ኤርትራ ለጄኔራል አብዱል ፈታል ቡርሃን ድጋፍ ያደርጋሉ። ኤርትራ የሱዳን ጦር ጄቶችን ከዳጋሎ የድሮን ጥቃት ለመከላከል በግዛቷ መጠለያን መስጠቷ መዘገቡ ይታወሳል። ግብጽ በበኩሏ በካርቱም ውጊያ በአየር ኃይል ጭምር በመሳተፍ የጄኔራል መሀመድ ሀምዳን ዳጋሎ ፈጥኖ ድራሽ ጦር እንዲሸነፍ ለማድረግ በብዙ ድጋፍ ስታደርግ ነበር። በኤምሬትስ የሚደገፈው የዳጋሎ ኃይል ግን በቀዳሚነት ካይሮን አስግቷል። የአልሲሲ መንግስት ባደረገው ግምገማ መሰረት ከዳጋሎ በኩል ድንገተኛ የድሮን ጥቃት እንዳይፈጸምበት ለመከላከል በተጠንቀቅ ላይ ይገኛል። የግብጽ ባለስልጣናት የዳጋሎን ፈጥኖ ድራሽ ጦር ድሮን እያስታጠቀች የምትገኘው የተባበሩት አረብ ኤምሬት አመራሮችን በጉዳዩ ላይ ቢያናግሯቸውም የተሰጣቸው ምላሽ ስጋቱን የሚቀንስ ሆኖ አልታየም። የዳጋሎ ጦር በውጊያ ሜዳዎቹ የጠነከረው በኢምሬትስ መሆኑን ግብጾች ዳግም አረጋግጠዋል።